ደብረ ዘይት ደብረ ዕፀ ወይራ የአብይ ጾም አምስተኛ ሰንበት። ጌታችን በደብረ ዘይት ተራራ ላይ ተቀምጦ ሳለ ለደቀ መዛሙርቱ ማንም እንዳያስታችሁ ተጠንቀቁ፣ ተዘጋጅታችሁም ኑሩ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እስከ መጨረሻው የጸና እርሱ ግን ይድናል። የሰው ልጅ በሚመጣበት ጊዜ የሰማያትና የምድር ኃይላት ሁሉ ይናወጣሉ። ያን ጊዜ በምድር ኃጢአት ያደረጉ ሁሉ ያለቅሳሉ አላቸው። ጌታችንም ከባህሪ አባቱ ከእግዚአብሔር አብ ዘንድ በመለከት ድምፅ ከአላፍ መላእክት ጋር በግርማ መለኮቱ ከሰማይ ወደ ምድር ይወርዳል። ደብረ ዘይት የፀ ዘይት የወይራ ዛፍ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ደብረ ዘይት በእንግሊዝኛ ማውንት ኦፍ ኦሊቭስ፣ በአረብኛ ጃባል አልቱር፣ በብራይስጥ ሃርሃዛቲም ይባላል። የደብረ ዘይት ተራራ ከኢየሩሳሌም በስተ ምስራቅ ካለው ከቄድሮን ሸለቆ ራቅ ብሎ የሚገኝ ርዝመቱ ሁለት ኪሎ ሜትር ከፍታው ደግሞ ከኢየሩሳሌም ከተማ በላይ 62 ሜትር ያህል ከፍታ ያለው ነው። ቢታንያና ቤተፋጌ ከደብረ ዘይት ተራራ ስር የሚገኙ ቦታዎች ናቸው። ከግርጌው ጌቴ ሰማኒ የተባለው የአትክልት ስፍራ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምሥራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ኢየሱስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽዓት በዚህ ተራራ ላይ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ሙሉውን ይህንን ያብራራል። በዚሁ ተራራ ላይ ወደ ሰማይ አርጓል። በዚህ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽዓቱ በዚሁ ቦታ እንደሚገለጥ ትንቢትም ተነግሯል። ሉቃስ ምዕራፍ 24፣ ትንቢተ ዘካርያስ ምዕራፍ 14 ቁጥር 3። የደብረ ዘይት ተራራ ወይም ማውንት ኦፍ ኦሊቭስ በኢየሩሳሌም በስተ ምሥራቅ በኩል ያለ በወይራ የተሸፈነ ስፍራ ነው። ተራራው ብዙ አስደናቂ ስራዎች የተሰሩበት ነው። ተራራው በጌታ ዘመን ብዙ የሚኖርበት ሰው ያልነበረ በወይራ የተሸፈነ ተራራ ቢሆንም አሁን ግን በልዩ ልዩ ሕንፃዎች የተከበበ ተራራ ነው። በዚህ ተራራ ወገብ ላይ ኤሊዮን የሚባል ጌታችን ኢየሱስ ክርስቶስ ሌሊት ሌሊት እየጸለየ ሲያድርበት የነበረ ዋሻ አለ። በዚህ የደብረ ዘይት ተራራ ግርጌ ጌታችን ምሴተ ሐሙስ ይህች ጽዋ ከኔ ተለፍ ብሎ የተናገረበት የበረከትም ስፍራ አለ። በዚህ የደብረ ዘይት ተራራ በስተ ምስራቅ በኩል ጥቂት ወረድ ብሎ በሆሳና ጊዜ ጌታ ተቀምጦባት የነበረች አህያ የታሰረችበት ልዩ ስፍራም ይገኛል። በዚህ የደብረ ዘይት ተራራ ወርቃማው የማርያምን መቅደላዊት ገዳም አለ። በዚህ የደብረ ዘይት ተራራ አናት ላይ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ እንደጻፈው ከላይ ከአርያም ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ ብሎ ወደ ላይ ወደ አርያም ያረገበት ስፍራም አለ። ይዞታው በሙስሊሞች እጅ ያለ ሲሆን አይሰግዱበትም። ወደዚህ ስፍራ የሄደ ጎብኚ ሁሉ ከፍሎ የበረከት ቦታ የሆነውን ጌታ ያረገበትን ቅዱሱን ስፍራ ተሳልሞ በረከት ተቀብሎ ይመጣል። በዚህ ባረገበት ስፍራ ቅዱሳን መላእክት ቅዱሳን ሐዋርያትን ይህ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል ብለው የተናገሩበት የጌታ ዳግም ምጽዓት የሚጠበቅበት ስፍራ ነው። ከዚህ የእርገት ስፍራ ወደ ሦስት ኪሎ ሜትር ወደ ምስራቅ በኩል በተራራው አናት ላይ እንደተጓዙ ተጓዙ ጌታችን ለደቀ መዛሙርቱ ነገረ ምጽዓትን ያስተማረበትን ስፍራም ይመለከታሉ። የዛሬው በዓል ትልቁ ማጠንጠኛ ነገረ ምጽዓት ላይ ነው። ደብረ ዘይት ሌሎች ስያሜዎችም አሉት በተጨማሪ ዳግም ምጽአት የፍርድ ቀን የጌታ ቀን ህልቀት ህልፈተ ዓለም ዕለተ ፍዳ ዕለተ ደይን ዳግመኛ ልደተ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በተለያዩ አዋልድ መጻሕፍት ይጠራል የአብይ ጾም እኩሌታ አምስተኛ ሳምንት ላይ ያለው ሰንበት በዚህ ተራራ ደብረ ዘይት ተብሎ ተጠርቷል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 የመምጣትህና የዓለም መጨረሻው ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው ማንም እንዳያስታችሁ ተጠንቀቁ። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ሥነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ ያርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንዳሰራው እየተነጋገሩ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 አጭር መልስ ሲሰጥ ስለ ሁለተኛው ጥያቄም መቀበል ቢከብዳቸውም በማስጠንቀቂያዎች፣ በምክሮች፣ በማጽናኛዎችና በምሳሌዎች አስተምሯቸዋል። የማቴዎስ ወንጌል ምዕራፍ 24 ቁጥር 36። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ እግዚአብሔር እሰ ጋሃደ ይመጽእ ወአምላክነሂ እያረምም እሳተ ይነድድ ቅድሜሁ በማለት ዘግቧል። መዝሙር 49 እግዚአብሔር በግልጽ ይመጣል፣ አምላካችንም ዝም አይልም፣ እሳት በፊቱ ይነዳል በማለት እሳት በፊቱ ይነዳል ማለት ክፎች የሚጠፉበትን መቅሰፍት መናገር ነው። አንድም እግዚአብሔር 5500 ዘመን ሲፈጸም በሥጋ ማርያም ይገለጣል፣ መጥቶ ዝም አይልም፣ ወንጌልን ያስተምራል። አንድም አሌ ለክሙ ጸሐፍት ወፈሪሳውያን ጻፎችና ፈሪሳውያን ወዮላችሁ እያለ ይዘልፋል። አይሁድ የሚጠፉበት መቅሰፍት በፊቱ ነው። አንድም በዕለተ ምጽአት የተወጋበትን ጎንና ጦር የተሸነከረበትን ቀኖት አስይዞ ይመጣል። ጻድቃንን ንዑ ሃቤ ወደ ኔኑ ብሎ ይጠራል። ኃጣንን ሁሩ እምኔ ከኔራቁ ብሎ ያሰናብታል። ጻድቃን የሚድኑበት ሕይወት፣ ሀጣን የሚቀጡበት መቅሰፍት በፊቱ አለ። ደቀ መዛሙርቱ ከመቅደስ ሲወጣ በመቅደሱ ላይ የጧት ፀሐይ አርፎበት ስለነበረው የመቅደሱን ማማር ውበቱን አሳዩት። ጌታም ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸውም። ይህም በጥጦስ ዘመን ተፈጽሟል። ከጥጦስ ሰራዊት አንዱ በሰባ ዓመተ ምሕረት ከቤተ መቅደሱ አንዱን ድንጋይ ቢያነሳ ድስት ሙሉ ወርቅ አገኘ። ሰራዊቱ ሁሉ እናገኛለን ብለው አንዳንድ ድንጋይ ተሻምተው በማንሳት ቤተ መቅደሱን እንዳልነበር አድርገውታል። ደቀ መዛሙርቱ ንገረን፣ ይህ መቼ ይሆናል አሉት። ከጌታችን መምጣት በፊት ስለሚደርስ መከራ ነገራቸው። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ። ጦርንም የጦርንም ወሬ ትሰማላችሁ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ረሃብ ቸነፈር ይሆናል። የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ። ከዓመፃ ብዛት የተነሳ ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና እርሱ ይድናል። ለብዙዎች ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። አንባቢው ያስተውል። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። እነዚህ ምልክቶች ከክርስቶስ ዳግም መምጣት አስቀድሞ የሚከወኑ ናቸው። ብዙዎቹ ሆነዋል፣ ብዙዎቹ ተፈጽመዋል። ዳዊት በመዝሙር 41 እየጸለየና እያዘነ ያለ ጫማ የወጣበት ተራራ ነው። ሁለተኛ ሳሙኤል ምዕራፍ 15ም ይህ ታሪክ ተዘግቧል። ሚስጥረ ምጽዓቱ የተነገረበትም ተራራ ነው። ማቴዎስ ወንጌል ምዕራፍ 24 ቅዱሳነ ሐዋርያት ልዩ ምስጋና ያቀርቡበት የነበረም ተራራ ነው። የሉቃስ ወንጌል ምዕራፍ 19 ጌታችን ያድርበት የነበረም ተራራ ነው። የሉቃስ ወንጌል ምዕራፍ 21 ሚስጥረ እርገቱ የታየበትም ተራራ ነው። በቅድስት ቤተክርስቲያን በደብረ ዘይት በዓል ሆኖ የሚከበርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሠረት ነገረ ምጽአቱን እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ከዳግም ምጽአት በፊት የሚከሰቱት ድርጊቶች ተብለው ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 36 የተዘረዘሩት የሚከተሉት ናቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትን የጦርነትንም ወሬ ትሰማላችሁ። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳሉ። በየሀገሩም ራሃብ ቸነፈርም፣ የምድር መናወጥና በልዩ ልዩ ስፍራ ይሆናል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ታያላችሁ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ካለ በኋላ እስከ መጨረሻ የሚጸና ግን እርሱ ይድናል በማለት ገልጾላቸዋል። እና ከዚህ በላይ ከተዘረዘሩት ቅድመ ምጽአት ምልክቶች የትኞቹን በዘመናችን እየተመለከትናቸው ይሆን? የምጽአቱ ምሳሌዎች ፍጥነቱ እንደ መብረቅ ነው። መብረቅ ከምሥራቅ ወጥቶ ወደ ምዕራብ እስከሚታይ የሰው ልጅ መምጣት እንዲሁ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ቀኑ አለመታወቁም ሌላው ምሳሌ ነው። ጌታ የሚመጣው እንደ ሌባ ነው። ያን ግን እወቁ፣ ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፈር ባልተወም ነበር። የሰው ልጅም በማታሰቡበት ሰዓት ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 43። ለታሪካዊ ማስገንዘቢያ የኖህ ዘመንም እንዲሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ከቁጥር 37 እስከ 39 ስለ ዓለም መጨረሻና ዳግም ምጽአቱ ምልክቶች ምን እንደሆኑ ሐዋርያው ቅዱስ ማቴዎስ ወንጌል ላይ በሦስት መሠረታዊ ክፍሎች ከፍሎ ጽፎልናል። ሃይማኖታዊ ምልክቶች፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ፖለቲካዊ ምልክቶች፣ ጦርንም የጦርንም ወሬ የተሰሙ ዘንድ አላችሁ፣ ይህ ሊሆን ግን ግድ ነውና ተጠበቁ። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር 6ና 7 ላይ ተናግሯል። ተፈጥሮአዊ ምልክቶች ረሃብም፣ ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ እንደሚሆን ተናግሯል። ከላይ ያየናቸው ምልክቶች በዓለማችን ላይ ዕለት ተዕለት የምናየው፣ የምንሰማው የአደባባይ ምስጢር ነው። ይህ ግን የምጥ መጀመሪያ ነው እንጂ ፍጻሜ አይደለም። ጌታችን በደቀ መዛሙርቱ የነገራቸውን ምልክቶች የቤተ ክርስቲያናችን ሊቃውንት የወንጌሉን ገጸ ንባብ እንዲህ ብለው ያመሰጥሩታል። እነዚህ ሁሉ የምጥ ጣር መጀመሪያዎቹ ናቸው። ምጥ ሲመጣ አስቀድሞ የምጡ መጀመሪያ ሕመም ጣር እንዳለ ሁሉ የዓለምን ፍጻሜ በጣር ነው የሚጀምረው። ይህንንም ጌታችን በግልጽ አስረድቶናል። ጦርና የጦር ወሬ መሰማት፣ ሕዝብ በሕዝብ ላይ፣ መንግሥትን በመንግሥት ላይ መነሳት፣ ረሃብም ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ መታየት ለዓለም ፍጻሜ የምጥ ጣር መጀመሪያዎች ናቸው እንጂ ጫፉ አይደሉም። እነዚህ ነገሮች በሁሉም ቦታ በአንድ ጊዜ ሊከሰቱ ይችላሉ፣ ነገር ግን በልዩ ልዩ ቦታዎች ለብዙ ዘመናት ታይቷል፣ እየታዩም ናቸው። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስሜ ክርስቲያኖች በመሆናችሁ በዓለም ዘንድ ትጠላላችሁ ብሎናል። ዓለም ክፉ ለሚሠራ የጥሩ ነገር ተቃራኒ ሆኖ ለብዙ ዘመናት ቆይቷል። ጌታችን ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉም የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። የዮሐንስ ወንጌል ምዕራፍ 3 በክፉ ሥራ ውስጥ ያለው ይህ ዓለም በጎ ሥራ የሚሠሩትን የክርስቶስን ተከታዮች ይጠላል። ጨለማ ብርሃንን፣ ብርሃንም ጨለማን እንደሚጠላ ይህ ዓለም እኛን ይጠላል። እኛ ክርስቲያኖች ደግሞ ይህንን ዓለም ልንጠላው ይገባል። አሁን ባለንበት ዘመን ክርስትና እየተጠላ እየተናቀን ያለው ባደጉት ዓለማት ባዶ አብያተ መቅደሶች ቀርተው እንሆ እንመለከታቸዋለን። ትውልዱ በዓለም ስሜትና በስጋ ፈቃድ ብቻ እየሄደ ነው። ክርስቲያንን በሚሉት አውሮፓውያን ዘንድ የአንገት በላይ የማስመሰል ክርስትና እንጂ እንደ ቅዱስ ቃሉ የሚጓዝ አማኝ ማግኘት ከባድ ነው። እውነተኞች አይወደዱ፣ ይገፋሉ፣ ይናቃሉ። ሁኔታው የዘመኑ ፍጻሜ እጅግ እየቀረበ መምጣቱን በእርግጥ ያስረዳል። ጌታችን ኢየሱስ ክርስቶስ ከዚህ በላይ ስለ ስሜ ለመከራ አሳልፎ የሰጧችኋል ይገድሏችሁማል፣ ብሏል። ክርስቲያን በመሆናቸው ብቻ ማንንም ሳይበድሉ ከዘመነ ሐዋርያት ጀምሮ በልዩ ልዩ ሀገራት አበው ሐዋርያትና ከእነርሱ በኋላ የመጡት ክርስቲያኖች ሰማዕትነትን እስካሁን ድረስ እየተቀበሉ ነው። ቅዱስ ጳውሎስ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን በማለት በሮሜ መልእክቱ ምዕራፍ ስምንት እንደተናገረ ይህ በቅዱሱ በክርስቶስ ስም መጠላትና መከራ መቀበል ከዓለም የሚጠበቅ የፍጻሜው ዘመን ምልክት መሆኑን አውቀን መዘጋጀትና ከሐዋርያው ጋር በዚሁ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን በማለት እኛም በእምነታችን ጸንተን መጋደል ይገባናል። የክርስቲያኖች ቁጥር እያነሰ መምጣት፣ የአብያተ ክርስቲያናት መዘጋት ሰው ሰው የሚያሰኘውን ክብርና ሞገስ ትቶ በግብሩ እንስሳትን ሲመስል የቅድስና ሕይወት ሲጠላና ሲናቅ፣ በአንጻሩ ደግሞ የሰው ልጅ ለረከሰው ለዚህ ዓለም ምኞትና ፈቃድ ሲገዛ ስናይ የዚህ ዓለም ፍጻሜ ጊዜው እየደረሰ መሆኑን አውቀን ኖህ በብዙ ኃጢአተኞች መካከል ቢኖርም ራሱን በቅድስና ጠብቆ እንደኖረ፣ ሎጥም እንዲሁ በብዙ ኃጢአተኞች መካከል ሲኖር በእነርሱ ኃጢአት እንዳልተባበረ ከዚህ ዓለም ክፉ ሥራ ተለይተን ራሳችንን በቅድስና በመጠበቅ እንጋደል። ዓለሙ ስለ እምነታችን ቢጠላንም እኛም ስለ ክፉ ሥራው ንቀነው መኖር የግድ መሆኑን እንወቅ እንጂ ስለ እምነት ስለ ቅድስናም ከዓለም በጎ ነገር አንጠብቅ። በተለያዩ ሁኔታዎች የሚደርሱብንን ፈተናዎች ሁሉ በትዕግሥት እንቀበላቸው እንጂ በማማረር አንዘን። ምክንያቱም ስለ ስሜ በዓለም ዘንድ የተጠላችሁ ትሆናላችሁ ተብለናል። የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ፣ አንባቢው ያስተውል። የማቴዎስ ወንጌል ምዕራፍ 24። ዓለም እራሱን በማርከስ ብቻ ሳይወሰን በፍጻሜ ዘመን በተቀደሰው ስፍራ እንኳን ሳይቀር የጥፋትን እርኩሰት ያቆማል። የተቀደሰው ስፍራ የተባለው በተቀደሰ ሃይማኖት የሚኖሩትን ሀገራት ሕዝቦች የሚመለከት ነው እንደ ኢትዮጵያ የመሳሰሉትን ሀገራት ዲያብሎስ በመልእክተኞቹ ላይ አድሮ በብዙ እርኩሰት ተፈታትኗል፣ እየተፈታተናቸውም ነው። የየሀገራቱ እምነትና ታሪክን ለማጥፋት ጥሯል። ብዙውንም የቅድስና ሥርዓት በርዟል፣ የቻለውንም ከነጭራሹ አጥፍቷል። አሁን እንኳን አምልኮት እግዚአብሔር በሚፈጸምባቸው ቅዱሳት መካናትና ገዳማት ሳይቀር በልዩ ልዩ ምክንያት የጥፋት እርኩሰት አውጇል። ይህም የፍጻሜ ዘመኑ አንዱ ምልክት ስለሆነ አንባቢው ያስተውል እንደተባለው የዘመኑን መፍጠን የጊዜውን መድረስ በመረዳት መዘጋጀት ይኖርብናል። ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ። ማቴዎስ ወንጌ ምዕራፍ 24 ቁጥር 11። ብዙ ሐሰተኞች ነቢያት በየዘመኑ ተነስተው እውነተኛይቱን ቤተ ክርስቲያን ታግለዋታል። ሊያጠፋት ባይችሉም እንኳን ብዙ ልጆቿን ነጥቀው ወስደውባታል። የእነዚህን ሐሰተኞች ሠራተኞች አመጣት ከባድ የሚያደርገው በተአምራትና በድንቅ ምልክቶች መምጣታቸው ነው። ጌታችን እንደተናገረ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 24 ቁጥር 24። ስለዚህ በምታታዊ ምልክቶቻቸው የብዙ የዋሃን ልብ በማታለል ከተቀደሰ እምነታቸው እያስኮበለሉ አጥፍተዋቸዋል፣ በማጥፋትም ላይ ይገኛሉ። ስለዚህም ሐዋርያው ቅዱስ ዮሐንስ ወዳጆች ሆይ መንፈስን ሁሉ አትመኑ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 እስከ 3 ብሎናል። ቅዱስ ጳውሎስም የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞችና ሐዋርያትና ተንኮለኞች ሠራተኞች ናቸው፣ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እስኪመስል ራሱን ይለውጣልና በማለት በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ተናግሯል። ሐዋርያት ሁሉ በየመልእክቶቻቸው ከሐሰተኞች አስተማሪዎች እንድንጠበቅ ደጋግመው አሳስበዋል። ብዙ ሰው ግን በየዋህነት ስለሚጓዝ የነዚህ ተኩላዎች ሰለባ ሆኗል። ጊዜው ክፉ ነውና የሐሰተኞች ነቢያት መረብ ጠልፎ ወደ ሐሰተኞች ክርስቶሶች እንዳይወስደን በጥንቃቄ መጓዝ ይጠበቅብናል። ሐዋርያው ቅዱስ ይሁዳን በመልእክቱ ቁጥር ሦስት ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ሲል እንደመከረን በተቀደሰ እምነታችን እስከ መጨረሻ ጸንተን እንቃለን። ተጠንቀቁ! ማንም እንዳያስታችሁ። ተጠንቀቁ፣ ንቁ፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና ነቅታችሁ ጠብቁ፣ ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። አትደንግጡ፣ ይህ ሁሉ ሊሆን ግድ ነውና ተጠበቁ እንጂ አትደናገጡ። ነገር ግን ሸሽታችሁ በክረምት ነገር ግን ሸሽታችሁ በክረምት ወይም በሰንበት እንዳይሆን ትጉና ጸልዩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታሰቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። እስከ መጨረሻው የሚጸና እርሱ ይድናልና ጽኑ። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግሥቱን እንዲወርሱ ቢሆንም የሰይጣን ወጥመድ አሽክላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምታታዊ ተአምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታቸው ቀን የሚቆሙ የታደሩ ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። ስለዚህ ወዳጆች ሆይ ጌታ ያለ ነውር ወይም ያለ ነቀፋ ሆናችሁ በሰላም እንዲያገኛችሁ በትጋት ስሩ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14። መልካም የደብረ ዘይት ሰንበት ይሁንላችሁ። የተወደዳችሁ ይህንን መልእክት ለሌሎች በማጋራት ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንዲደርስ አድርጉን። አዲስ ሰዎች ሰብስክራይብ በማድረግ አብራችሁን ሆኑ። ሰናይ ጊዜ መልካም ቆይታ ይሆንላችሁ።